በሀገራዊ ምክክር የላቀ የህብረተሰብ ተሳትፎ እንዲኖር ወጣቶች የበኩላቸውን ሚና እየተጫወቱ ይገኛሉ። ተሻጋሪ ለሆኑ ችግሮችና ለመግባባቶች መፍትሄ ለመስጠት የሀገራዊ ምክክር ኮሚሽን እየተገበረ የሚገኘው የውይይት ህሳሜ የታለመለት ግብን ይመታ ዘንድ የላቀ የህብረተሰብ ተሳትፎ ወሳኝነት እንዳለው የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍናሪያ አንስተዋል። ይህ ይሳካ ዘንድም ወጣቶች በአጀንዳ ማሰባሰብ ሂደቱም ያላሰለሰ ጥረትና ተሳትፎ ሲያደርጉ ቆይተዋል። መድረኩን የተከታተለችው ባልደረባችን ሄብሮን ዋልተው ደግሞ ተጨማሪ መረጃዎች ልታደርሰን እዚህ ስቱዲዮ ትገኛለች። ሄብሮን፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ፣ አመሰግናለሁ። መድረኩ ምን ይመስላል? ከኢትዮጵያ ሀገራዊ ምክክር ኮሚሽን ወጣቶች ጋር እየተወያየ ነው የሚገኘውና ምን ይመስላል? በትክክል ቀደም ሲልም አንተ መግቢያ ላይ እንዳነሳ እንግዲህ ሀገራዊ የምክክር ኮሚሽን በተለይ ደግሞ የተሻገሩ መፍትሄ የሚፈልጉ እልባት የሚያሻቸው ጉዳዮች ከመፍትሄ የተወዳጅተው ሀገር ወደ ዘላቂ ሰላም እንድትሄድ የተቋቋመ ትልቅ ተቋም መሆኑን ይታወቃል። ይህ ትልቅ ተቋም እንግዲህ ከተለያዩ የማህበረሰብ ክፍሎች ጋር ውይይቶችን አጀንዳ የማሰባሰብ ዝግጅቶችን ሲያደርግ መቆየቱ እንዲሁ ይታወሳል። ና በዛሬው እለትም እንግዲህ የማህበረሰቡ አካል የሆኑትን ወጣቶችን በማሳተፍ እንግዲህ አጀንዳቸው ምን ይመስላል፣ በምን ጉዳይ ላይ መመከር አለባቸው በሚሉ ጉዳዮች ላይ እንግዲህ የተሰበሰቡ አጀንዳዎችን እንደው በዛሬ በዛሬው እለት ጠቅለል ተደርጎ ምክክር የተደረገበት ማለት ነው። እንግዲህ በመድረኩ ላይ የተገኙት የኮሚሽኑ ዋና ኮሚሽነር የሆኑት ፕሮፌሰር መስፍናሪያም እንግዲህ ለወጣቶቹ መልእክት አስተላልፎ ነበረ። ካስተላልፏቸው ምልክቶች መካከል እንግዲህ ወጣት በተለይ ደግሞ ዘላቂ ሰላም እንዲረጋገጥ ትልቅ አስተዋጽኦ ያለው እንደመሆኑ መጠን የግጭት መጠማቂ ሳይሆን የሰላም አማራጭ የመፍትሄ አካል በመሆን ሀገርን፣ ትውልድን ማትረፍ እንዲሁም እንደሚገባ እንዲሁ አንስተዋል። ከዛ በዘለል እንግዲህ በሀገራዊ ምክክር ሂደቱ ላይ ወጣቶች በተለይ የራሳቸውን ሚና በመወጣት ሀገራዊ ፋይዳ ያላቸው አጀንዳዎችን በማሰባሰብ በኩልም እንዲሁ ትልቅ ሚና ሲጫወቱ መቆየታቸውን ነው ያነሱት። ዋናነት እንግዲህ በአጀንዳ ማሰባሰብ ስራዎች ላይ ከተለያዩ ከሀገሪቱ ክፍሎች ከተወጣጡ በአብዛኛው በሚባል ሁኔታ ወጣቶች ምን አጀንዳ አላቸው በምን አጀንዳዎች ላይ እንደ ሀገር መመከር አለበት በሚለው ጉዳይ ላይ አጀንዳዎችን አምጥተው ጨምቀው ምን መመከር አለበት የሚለው እንዲሁ ወደ መፍትሔ መምጣት አለበት የሚል ሀሳብም አንስተው ነበረ። ከዛ ባለፈ እንግዲህ ግጭት በሚከሰትበት ጊዜ አለመግባባት በሚመጣበት ጊዜ ወጣቶች ናቸው ግንባር ቀደም ገፈት ቀማሽና ይህንን ደግሞ ወደ ጎን በመተ ወጣቶች ከግጭት ይልቅ መፍትሄን፣ ሰላምን በማስቀደም ለሀገር መስራት እንደሚገባቸውና ለሰላም ዘብ መቆብ እንደሚገባቸው እንዲሁ ፕሮፌሰር መስፍን ያሳስበዋል ማለት ነው። ከዚህ ረገድም እንግዲህ ሀገራዊ ምክክር ኮሚሽኑ የታሰበለት አላማን ይመጣ ዘንድ በተለይ ደግሞ የታሰበለት አላማ ሰላምና ሰላም እንደመሆኑ መጠን ሰላም ይመጣ ዘንድ መፍትሄ ከሀገር ከመፍትሄ ትወዳጅ ትውልድ ከመፍትሄ ይወዳጅ ዘንድ ወጣቱም የበኩሉን ሚና መወጣት ይገባዋል ሲሉ ነው እያሳሰቡት ማለት ነው። ከዚህ ባለፈ ወጣቶ በተለያየ አካባቢ ስለ ሀገራዊ ምክክር ኮሚሽኑ ምንድን ነው አላማው ያነገበው ግብስ ምን ይመስላል የሚለውን ለተለያዩ በተለያዩ ሀገሪቱ ክፍሎች የሚገኙ ወጣቶች ግንዛቤ ማስጨበጥ ላይ እንዲሁ ወጣቱ ለወጣቱ የበኩሉን አስተዋጽኦ ማበርከት ይገባዋል ሲሉ አሳስበዋል ማለት ነው ተሞላ ጎደል እንግዲህ በመድረኩ ላይ የተነሱ ሀሳቦች እነዚህን ይመስላሉ ሄብሮ እናመሰግናለሁ እኔም አመሰግናለሁ